አመሰግናለሁ። ዛሬ እንግዲህ የምንነጋገረው አንድ በትዳርና በፍቅር ዙሪያ በተነሳ ጥያቄ ላይ ነው። በፍቅርና በትዳር ዙሪያ ላይ አንዳንድ ሰዎች ጥያቄ አንስተውልኛል። ጥያቄው ምንድን ነው? በቀጥታ ሀሳቡን በራሴ ሀሳብ ሳቀርበው ጨመቃ አድርጌ አንድ ሶስት አራት ሰዎች ይህን ጥያቄ አንስተዋል። ያው እንግዲህ ማለት ያለብኝ ልበል ብዬ ነው። ለምን እንዲህ አይነት ነገሮች በጣም ወሳኝ ስለሆኑ፣ የፍቅርና የትዳር ጉዳይ በጣም ወሳኝ ስለሆነ አሁን ላይ ትልቁ መቅሰፍትና ወረርሽኝም ስለሆነ እንዲ ይረዳል ብዬ ስላሰብኩ ትንሽ ቢስተካከል ልብ ብናገኝበት ቢቀርጸን ብዬ ስላሰብኩ የተረዳሁትና መሆን ያለበትን ነገር ላስቀምጠ ወዳለሁ ጥያቄው ምንድን ነው? በቀጥታ ወደ ጥያቄው ስመጣ ከትዳር በፊት ወሲብ መፈጸም የሚያመጣው ጉዳት ምንድን ነው? ከትዳር በፊት ከፍቅረኛ ጋር የሚሆን ብትዘልቅም ባትዘልቅም ወይም ቢዘልቅም ባይዘልቅም የሚደረግ ወሲባዊ ግንኙነት ምንድን ነው የሚያመጣው ጉዳት? ወይም ደግሞ ታቅቦ መቆየት በድንግልና መቆየት እስኪያገቡ ድረስ መቆየት የሚያመጣው ጥቅም ምንድን ነው? መሰረቱስ ምንድን ነው? አሁን እንደ ሃይማኖት ነው፣ ህግ ወጥቶለት ነው ወይስ ተፈጥሯዊ ነው? በትክክል የሚጠቅመንና የሚጎዳን ምንድን ነው ተብሎ ጥያቄ መቷል። እዛ ጥያቄውን ላነሱ ሰዎች እንደ ቤተሰብም የቅርብ ወዳጆችም ስለሆኑ ረዘም ላለ ጊዜ ቁጭ ብለን በደንብ ተወያይተንበታል። አስረድቻለሁ። ሀሳቡን ተምረዋል፣ ተረድተውታል ኋላ ላይ ግን አሰብኩ፣ ይህን ነገር በቪዲዮ አስቀርቼው ለምንድን ነው ሌሎችስ የማይጠቀሙበት? ሀሳቡን ለምንድን ነው ሼር የማላረጋቸው? ብዬ ነው ጉዳዩ በቪዲዮ እንዲቀር ያደረግኩት። ተፈጥሯዊ ነው። ከጋብቻ በፊት ወሲብ አለመፈጸም የሚጠቅመው ጥቅም ወይም መደረግ ያለበት ነገር ከጊዜ በኋላ ሰዎች ያወጡት ህግ አይደለም፣ ተፈጥሯዊ ህግ ነው። አንደኛ እንደተፈጥሮም ስናይ በእርግጥ ሌላ አማራጭ ሴት የለም እንጂ ሔዋን እስከምትመጣ ድረስ አዳም ብቻውን ነበር። ከመጣች በኋላ ከእሷ ጋር ነው የቀጠለው። በእርግጥ ያኔ ድሮ አማራጭ ሰው የለም። ይሄ እንደ መሰረታዊ ሀሳብ ሆኖም ሊያገለግል አይችልም። ግን ከመሰረቱ ስናነሳው አንድ ሴት ለአንድ ወንድ ነው የሚሆነው የምትሆነው፣ አንድ ወንድም ለአንድ ሴት ነው የሚሆነው። ሀሳቡን ስናነሳ አማራጭ ሴት ባይኖርም አዳም እድሜ ልኩን ከሔዋን ጋር ነው የኖረው። በቃ አለቀ፣ ሌላ ነገር የለውም። እና ተፈጥሯዊ ነው። ሰዎች ያንን እየተረዱ መጥተው ነው ሃይማኖቱም ህግ ሲያወጣ ተፈጥሯዊን አመጣጥ ጥሩንና መጥፎውን ለይቶ አስተያይቶ ነው የሃይማኖቱም ህግ የወጣው። በእርግጥ አንዳንድ የሃይማኖት ህጎች መቼም፣ ሃይማኖት አንድ አደለም ምድር ላይ በጣም በብዙ ሺ የሚቆጠር ሃይማኖት ነው ያለ ክርስትና ብቻ እንኳን ቀርባ ሺ በላይ ሆኗል። እና ብዙ ህግ አለ እንደ ሃይማኖት አንዳንድ ያልሆኑ ጫና የሚፈጥሩ ጥሩ ያልሆኑ ህጎች አሉ። ወሲብንም የሚያበረታቱ ሃይማኖታዊ ህጎች አሉ ብዙ አይነት ሃይማኖቶች ምድር ላይ ስላሉ ግን ከጋብቻ በፊት ወሲብ አለመድረው አለማድረጉ ትልቅ ጠቀሜታ አለው፣ በሁለት መንገድ በሁለት መንገድ። በመጀመሪያ ደረጃ ከብዙ ሴት ጋር መቅበጥ የለመደ ከብዙ ወንድ ጋር መቅበጥ የለመደች ሴት ከአንድ ሰው ጋር ተወስና መኖር አትችልም። ምክንያቱም ቀልቧ፣ መንፈሷ ተወስዷል። ቀልቡ፣ መንፈሱ ተወስዷል። የብዙ ሰዎች ጫጫታ፣ የብዙ ሰዎች ሀሳብ፣ የብዙ ሰዎች ጠረን ስላበላሸው በአንድ ሴት ተወስኖ መኖር ይከብዳል። እንደ ሱስ ይሆናል። በጣም መጥፎ ነው። ሰዎች ማንነታቸው ይወሰድና በአንድ ሰው ጸንተው ትዳር ለመመስረት ይቸገራሉ። በጣም መጥፎ ነው የሚሆነው፣ ለሴትም ለወንድም። አንደኛው ይሄ ነው፣ ከአንድ ሰው ጋር እንዳንኖር ያደርጋል። የመጀመሪያው ክብራችንንም ያሳጣናል፣ ጣዕምም ያሳጣናል። በትዳር ውስጥ አለመተማመንንም ያመጣል፣ ጭቅጭቅና ንትርክም ያመጣል። በትዳር ውስጥ በጣም መጥፎ ነው። ለአንድ ሰው ሙሉ በሙሉ ያለንን ፍቅር ለመስጠትም እንቸገራለን። ምክንያቱም ከሌላ ሴት ጋር የለመደ ወንድ ከብዙ ሴት ጋር የለመደ ወንድ አንዲትን ሴት ሙሉ ኃይሉን አውጥቶ ሊወዳትና ሊያፈቅራት ሊያከብራት አይችልም። እያነከሰ ነው። እየተደበቃትም ከሌላ ሴት ሊቀብጥ ይችላል። እያወቀችም ዝም እያለችው ሲቀብጥም ልታቅ ትችላለች። በተመሳሳይ እሷም እንደዚሁ እየተደበቀች ከሌላ ወንድ ጋር ልትቀብጥ ትችላለች። ለምን በቃ ሱስ ሆኖባታል፣ ጫና ፈጥሮባታል በህይወቷ ከአንድ ወንድ ጋር የመኖር ፍላጎት የላትም። ጭንቅላቷ እንደዛ አለመደም። ለመሰብሰብ በጣም ትቸገራለች። የሚወለዱትም ልጆች ምን ያደርጋሉ ሲባል ይህንን ኤክሰርሳይስ እያደረጉ ያድጋሉ። እናት በድብቅ እንደምትቀብጥ ሊያቁም ላያቁም ይችላሉ። ግን ያ መንፈስ ቤተሰቡን ይገዛል። አባት በድብቅ ከእናታቸው ተለይቶ እየቀበጠ መሆኑን ሊያውቁም ላያውቁም ይችላሉ። ግን ምን ይሆናል? ያ የመለያየት መንፈስ፣ ያ በሙሉ ኃይል ያለመዋደድ መንፈስ፣ ያ በድብቅ የመቅበጥ መንፈስ ልጆችንንም እያሰለጠናቸው ያድጋሉ። ስለዚህ ልጆችም ዝንባሌያቸው ምን ይሆናል? ወደ መስረቅ ያለ ጊዜያቸው ወደ መቅበጥ፣ ወደ መጥፎ ነገር ይመጣሉ። በዛ መሀል የአይምሮ በሽታም የስጋ በሽታም ይከሰታል፣ ይጎዳል። በጣም አደገኛ ነው። ሁለተኛውና ዋናው ነጥብ ምንድን ነው ከተባለ ያለ ጊዜ ወሲብ መፈጸም፣ አብረው ከማይኖሩት ሰው ጋራ ወሲባዊ ልምምድ ማድረግ እንደ አይነ ጥላ ነው የሚሆነው። እንጀራን ይዘጋል፣ እድልን ይዘጋል። አንዲት ሴት ሁለት ሶስት ወንድ ይኖራታል። በትንሹ እስከ አስርም ሊኖራት ይችላል። ዝም ብሎ በጓደኝነት ያንንም እየቀጠረች ያንም እየቀጠረች፣ ከዛ ጋርም እየተደዋወለች ከዛ ጋርም የሆነ ወሬ ታወራለች፣ ከዛም ታወራለች። ዝም ብላ ስታማርጥ ትኖራለች። ማማረጥ ብቻም ሳይሆን ጥቅምም አለ፣ መጠቀም፣ ወንዶችን መጠቀም፣ በገንዘብ መጠቀም፣ አንዳንድ ነገሮችን ያው ከአምስት ከስድስት ከአስር ወንዶች የሆነ ነገር ስትቆነጣጠር ኑሮንም የመኖርም አይነት ስልት ነው። እንደዛ ከሆነች ምንድን ነው የሚሆነው? ከተባለ ለሷ በህይወቷ ቀጣይ የሚያዛልቃት አንድ ወጥ ወንድ እንዳይኖር አይነ ጥላ ነው የሚሆኑት እነዚህ ወንዶች፣ ገርጋሪ ነው የሚሆኑት በህይወቷ። ስለዚህ እድሜዋ እየሄደ ነው የሚመጣው፣ ሞራሏ እየወደቀ ነው የሚመጣው፣ ክብሯን እያጣች ነው የምትመጣው። ትልቁ ነገር በዙሪያችን ያሉ የውሸት ጓደኞቻችን ነገ አብረውን የማይቀጥሉ ከሆነ እነሱ የወሲብ ጓደኞቻችን ነው የሚሆኑት። እነሱ ምን ይሆናሉ? ለኛ አይነ ጥላ ነው የሚሆኑት፣ ገርጋሪ ነው የሚሆኑት። ምክንያቱም ከነሱ ጋር ወይ አልቀጠልን፣ ህይወታችንም አልሰከንም ወይም የሚመጣውን አልጠበቅንም እነሱን አስወግደን። ስለዚህ ምንድን ነው የሚሆኑት? ይዘጋሉ። ይህን እንዳትረሱ። በተለይ ሴቶች ትዳር አጥ የሆናችሁት አግብታችሁም ውዝግብ ውስጥ የገባችሁት ምንድን ነው ከተባለ የኋላ ልምምዳችሁ በጣም ከባድ ነው። ወንዱም በተመሳሳይ እንደዚሁ አንድ ወንድ ሶስት አራት ሴት ሊኖሩት ይችላሉ። እስከ አምስት እስከ አስርም አስራ አምስትም ሊኖሩ ይችላሉ። የወንድ ባህሪ በጣም ከባድ ነው። ከዛችም ይደዋወላል፣ ከዛችም ምሳ ይበላል፣ ከዛች ቁርስ ይበላል፣ ከዛች የሆነ ነገር ያደርጋል እና ብዙ ሴቶች በዙሪያው አሉ። አንዳንዱ የመረጥኩ ነው እያጠናሁ ነው ይችላል፣ ግን አይደለም። ሴትን አጥንታ አትገፋትም። አንዷ ላይ መወሰን ነው የሚሆነው። ስለዚህ ከሁሉም ጋራ አንሶላ መጋፈፍ፣ ከሁሉም ጋራ ወሲብ መፈጸም ከሆነ ምንድን ነው የሚሆነው? በተመሳሳይም ለወንዱ በዙሪያችን ያሉ ሴቶች አይነጥላ ነው የሚሆኑት። ለዋናው ትዳራችን ከባድ ነው የሚሆኑት። ስለዚህ ምንድን ነው የሚሆነው እኛ ከውሸት ጓደኞቻችን ጋር ከጊዜያዊ የወሲብ ጓደኞቻችን ጋር ጊዜ ስናሳልፍ የእኛ የመደበኛ ሕይወታችን አለም ምን ሆነ የሆነ ይመጣል እየጠወለገ ይመጣል እየመሸ ይመጣል። እድሜም ይሄዳል፣ እድልም እየሸሸ ይመጣል። ከዛ በኋላ ትዳር ለመመስረት በጣም ነው የምንቸገረው። ስንመሰርትም ደግሞ እድሜ ሄደ ብለን እንመሰርታለን። በቃ ቤቴን ማኔጅ ያደርግልኝ ሴት ያስፈልገኛል ብለን እናገባለን፣ ወይ ሀብትና ዝና አይተን እርስ በርስ እንጋባለን። ትዳሩም ራሱ ሌላ ጭቃ አረግጦ ስለመጣ ቤቱ ጭምልቅልቁ ነው የሚያወጣው። መግባባት አንችል መንጣጣም አንችል መከባበር አንችል መዋደድ አንችል። ኢቭን አትረዳውም፣ ሁሉ ባሏን ታቅፋው እያደረች አትረዳውም፣ እሱ አይረዳትም። ማይተዋወቁ ሰዎች አንድ አልጋ ላይ ያድራሉ፣ አንድ ቤት ውስጥ ይኖራሉ። ነገሩ የሚሆነው እንደዚህ ነው። የብዙ ሰዎች የፍቅር ህይወት ምስቅልቅሉ የወጣው፣ የብዙ ሰዎች ትዳር ብልሽትሽቱ የወጣው ምንድን ነው ከተባለ፣ ክብራችንን ጥለናል። የሚያዋድደንን የሚያፋቅረንን አብሮ የሚያኖረንን የሚያስተዛዝነንን ያንን ቅዱስ የሆነ ትዝታችንን ጥለናል፣ ለሌላ ሰው ነው የሰጠነው። ከብዙ ሰዎች ጋር ገላ ለገላ ተነካክተን ምን ሆነናል? ባክነናል። ስለ ባከን ምንድን ነው የሚሆነው? ጥሩ ትዳር አይኖረንም። የምንመኘውም ትዳር ወይም የትዳር አገር ወደ ህይወታችን አንመጣም። ሴቶች ከሆናችሁ የምትመኙ ጥሩውን ወደ ህይወታችሁ አይመጣም። ለምን? በዙሪያችሁ ያሉ ወንዶች ለእናንተ አይነ ጥላ ናቸው። ወንዶችም የምትፈልጓት ሴት ወደ እናንተ አትመጣም። ለምን? በዙሪያችሁ ያሉ ሴቶች ለእናንተ አይነ ጥላ ናቸው። ይዘጋሉ፣ በእርግጠኝነት ይዘጋሉ፣ እድላችሁን ይዘጋሉ። ምክንያቱም እነሱ ካሉ ኤነርጂያችሁ ተወስዷል፣ መንፈሳችሁ ተወስዷል፣ ሀሳባችሁ ተወስዷል። ሁሉ ነገራችሁ ምን ሆናል? ተተብትቧል። ሌላዋ ሴት፣ ትክክለኛዋ ሴት፣ የትዳር አጋራችሁ ሴት ይሄንን መረብ ቀዳ እናንተ ጋር ልትመጣ አትችልም። ስለዚህ ምን እናደርግ? መፍትሄው ምን እናደርግ? መጀመሪያ በድንግልና ያላችሁ ሰዎች ቀጥሉ የራሳችሁን ሰው እስከምታገኙ ድረስ ቀጥሉ። በድንግልናችሁ እንዳታፍሩ። ድንግልናችሁ ክብራችሁ ነው። ድንግልናችሁ ኃይላችሁ ነው። ድንግልናችሁ እጣፈንታችሁ ነው። ድንግልናችሁ ሰላማችሁ ነው። ድንግልናችሁ ትልቅ ንብረታችሁ ነው። ሴቶችም ወንዶችም አትቸኩሉ። የራሳችሁን ሰው ምረጡና በትክክል ከዛ ጋር ጀምሩ ከምትተውት ይልቅ መመካከሩ፣ መማሩ፣ መታገሱ፣ እርስ በርስ መተናነጹ የተሻለ ነው የሚሆነው። በድንግልና ያላችሁ አትቸኩሉ ግድ ድንግልን ማጣት ስልጣኔ አይደለም። ድንግልን ማስረከብ ስልጣኔ አይደለም። ወሲብ ስልጣኔ አይደለም። በድንግልና መኖርም ኋላ ቀርነት አይደለም እንዳይመስላችሁ። ይህንን በደንብ አገናዝቡ። አንዱ ይሄ ነው። ሁለተኛው መፍትሄ፣ አሁን በጓደኝነት ያላችሁ ሰዎች አንዷን ምረጡ፣ ወይም አንዱን ምረጪ፣ አለቀ። በእርግጠኝነት በዙሪያ ያሉ ወንዶች አይነ ጥላ ናቸው። ላንቺ የምትፈልጊው ወንድ አይመጣም። እድሜሽ ይሄዳል፣ ሀይልሽ ይነጠቃል፣ ባዶሽን ክብርሽ ይወሰዳል፣ ኃይልሽ ይወሰዳል፣ ውበትሽ ይወሰዳል፣ ሁሉ ነገር ይረግፋል። ስለዚህ በዙሪያሽ ካሉ ወንዶች አንዱን ምረጭ፣ በዙሪያ ካሉ ሴቶች አንዷን ምረጥ። ግንኙነት ውስጥ ያላችሁ አሁን ወይም ደግሞ በዙሪያችሁ ያሉትን በሙሉ ጥርግ አድርጋችሁ አስወግዱና ነፃ ሆናችሁ ጥቂት የጽሞና ጊዜ ይኑራችሁ። በንስሐ በጸሎት በጾም እግዚአብሔርን በመጠየቅ ራሳችሁን በማዳመጥ ራሳችሁን በመቀደስ ጥቂት የጽሞና ጊዜ ይኑራችሁ። ሁለት ነው መፍትሄው። ግንኙነት ለጀመራችሁ በዙሪያችሁ ብዙ ሰው ላላችሁ ሁለት ምርጫ ነው ያለው። የመጀመሪያው በዙሪያችሁ ካለ ከአንዱ ሰው ጀምሩ፣ ከአንዷ ሰው ጀምሩ። አንዷ ላይ ወስኑ፣ ወይም አንዱ ላይ ወስኝ። አለቀ፣ በቃ ሌሎቹን ገለል አድርጋቸው፣ ሌሎቹን ገለል አድርጋቸው። ሁለተኛው ምርጫ ሁሉንም ጥርግ አድርጋችሁ አስወግዳችሁ የጽሞና ጊዜ ይኑራችሁ። የዛን ጊዜ መንገዱ ሲጠረግ፣ ህይወታችሁ ሲያምር፣ መልካም ሲሆን፣ ኤነርጃችሁ እናንተ ጋር ሲመለስ ሰዎችን የመውደድ ከሰዎች ጋራ የመኖር የመተሳሰብ አቅማችሁ ሲገነባና እንደገና ስትታደሱ ምን ይሆናል? ለእናንተ የሚሆነው ሰው ይመጣል። ያን ጊዜ ግንኙነታችሁን ጀምሩ፣ አዝልቁት እስከ መጨረሻው። በጋብቻ ሰሩት፣ ልጅ ውለዱ፣ ተማማሩ፣ ተከባበሩ፣ እድሜ ልክ ቀጥሉ በዛው። ውጤታማ የሚሆነው ይሄ ነው። አግብታችሁ ውዝግብ ውስጥ ያላችሁ ሰዎች ደግሞ መቼም ምኔ ፍቱ አልልም ትዳርን የማፋታት ትዳርንም የመናቅ ትዳርንም የመሸምገል ምን የለኝም፣ ስልጣኑ የለኝም። እምለው ነገር ቢኖር ትምህርት ውሰዱ። አሁን ብዙ ርቃችኋል። እናንተ ልጅ ወልዳችኋል። ልጆቻችሁ ነፍስ ዘርተዋል፣ ትልልቅ ሆነዋል። ወይም ሊረዷችሁ የሚችሉ ልጆች ናቸው ያሏችሁ። ብዙ ነገር በጋራ አብራችሁ አፍርታችኋል። ብትለያዩ ብዙ ነገር ነው የምታበላሹት። ተለያይታችሁም እርስ በርሳችሁ ወይም በየግላችሁ ሌላ የትዳር አጋር ለማግኘት ትቸገራላችሁ። ብታገኙም ይሄው ነው የሚደገመው። ምክንያቱም አመላችሁ፣ ባህሪያችሁ ይከተላችኋል። ስህተት ነው የሚሆነው፣ ሌላ ስህተት ነው የሚሆነው። አሁን ትዳርም ፈትቶ ጋብቻ ደግሞ ሌላ ስህተት ነው የሚሆነው። ስለዚህ ምንድነው ልጆቻችሁም ይበተናሉ፣ ሀብታችሁም ይበተናል፣ ኃይላችሁ ይወሰዳል። እንደገና ደግሞ ከዜሮ ትጀምራላችሁ፣ ትቸገራላችሁ። ወይ ብቸኛ ትሆኑና እንደዚሁ ደግሞ ዝም ብለው የወሲብ ጓደኛ ፍርታችሁ በመቅበጥ ትኖራላችሁ። በመጦሪያችሁ ዘመን፣ በማረፊያችሁ ዘመን፣ በክብራችሁ ዘመን፣ የእርጅናችሁን ዘመን ደግሞ እንዲሁ በመጓተት በመዳራት ታሳልፋላችሁ። እዛ ጣጣ ውስጥ አትግቡ። በቃ ጥቂት የጽሞና ጊዜ ኖራቸው እርስ በርሳቸው ተመካከሩ ጸልዩ ንስሐ ግቡ ተረዳዱ እስኪ ማናት ሚስት የሚለውን በደንብ ተረዳት ባል የማን ነው አጠገቤ ያለው የወለደልኝ ማን ነው የልጆች አባት የሚለውን በደንብ ተረጁ እንዳዲስ ቁጭ ብላቸው ስለ ህይወታችሁ ስለ ግንኙነታችሁ በደንብ አውሩ መፍትሄ ይመጣል ጉዳዩ ይሄ ነው በእርግጠኝነት በእርግጠኝነት ልንገራቸው ማንም ሰው ከትዳር በፊት የሚያደርገው ወሲባዊ ግንኙነት ለህይወቱ ከባድ አደጋ ነው የሚያመጣው ትልቅ ተጽዕኖ ነው የሚያመጣው አንደኛ ከአንድ ሰው ጋር ያለመርጋት ተጽዕኖ ያመጣል። በሁለተኛ ደረጃ የራስን ሰው መርጦ የራስን ሰው ከልብ የመውደድና የመግባባት የመረዳትና ጥሩ ትዳር የመመስረት ችግር ያመጣል። በሶስተኛ ደረጃ እውነተኛውን ትዳር ለመመስረትም አይነ ጥላ ገርጋሪ ሆኖ ይቀጥላል። በጣም መጥፎ ነው የሚሆነው። ስለዚህ የራሳችሁ ከሆነ ሰው ጋር ብቻ ነው ነገሮችን ማድረግ ያለባቸው። ለትዳር የማይሆኗቸው የውሸት ጓደኞች፣ ጊዜያዊ የወሲብ ጓደኞቻቸው አይነ ጥላ ናቸው ገንዘብ ማል ይዘው ለምንድን ነው ውጤታማ ማል ሆነው ለምንድን ነው ስኬታማ ማል ሆነው ለምንድን ነው ለእኔ የሆነ ሰው የማይገጥመኝ ደስተኛ ሆኝ ትዳር ማል መሰረተው ለምንድን ነው ገና ትዳር ሲወራስ ፍርሃት ፍርሃት የሚላይ ለምንድን ነው ከተባለ የጀመርነው ግንኙነት ስለሚገረግረን ነው። መገርገር ማለት መዝጋት ማለት ነው። መገርገር ማለት ሌላ ነገር አይደለም። ገርጋሪ ማለት ዘጊ ማለት ነው። ገርጋሪ ማለት ተከላካይ ማለት ነው። በዙሪያችን ያሉ ሰዎች እድላችንን ይከላከላሉ። ይሄን ነው ወቁ። ከብዙ ወንዶች ጋር እየተመላለሽ የምትኖሪ ሴት ልንገርሽ፣ ጥሩ ባላታገኝ ለምን? በዙሪያሽ ያሉ ወንዶች ገርጋሪ ናቸው፣ እየገረገሩሽ ነው። ስለዚህ ጥርቅ አድርገሽ አጥፊና የጽሞና ጊዜ ኑርሽ፣ ወይ ከአንዱ ጋር ወስኝና በቃ ራስሽን ግለጭለት ኑሩ። አንድ ጥሩ ትዳር ያለመመስረት ትልቁ ችግር ሰዎች ራሳቸውን አይገልጹ። አንድ ጊዜ ሰርቻለሁ፣ የትዳር አጋሪን እንዴት እምረጥ የሚል አጠር ያለ ቪዲዮ አንድ ወቅት ሰርቻለሁ እዚሁ ዩቲዩብ ላይ እንዴት ልምረጥ የሚለውን ተናግሬያለሁ፣ እና እዛ ላይ የተናገርኩት ነገር አለ። የውሸት ትውውቅ አንዱ አደገኛው ግንኙነትን ሪሌሽንሽፕን የሚጎዳው አንደኛው የውሸት ትውውቅ ነው። በቃ ማስክ የለበሱ ናቸው እርስ በርስ የሚተዋወቁት። ሲቀራረቡ፣ ቅርፊቱ ሲገጫጭ፣ የእሷም ይረግፋል፣ የእሱም ቅርፊቱ ይረግፋል። እውነተኛው ማነካ ውስጥ ይወጣል። በቃ ይደባበራሉ፣ ይጣላሉ፣ እንደገና ከዜሮ ይጀምራሉ። እሷም ሌላ ትፈልጋለች፣ እሱም ሌላ ይፈልጋል። ይሄ በጣም አደገኛ ድካም ነው። ይህን ከዚህ በፊት ተናግሬያለሁ። ዛሬም የምደግመው ነገር ቢኖር ምንድነው? በዙሪያሽ የምታንጋጋቸውን ወንዶች ምረጭና አንዱ ላይ ወስኝ፣ ወይ ሁሉንም ጥርግ አድርግና የጽሞና ጊዜ ይኑርሽ። ከዛ በኋላ የተቀደሰ የተባረከ የሚያከብርሽ የምታከብሪ የሚወድሽ የምትወጁ የልጆችሽ አባት የሚያከብርሽ ባል ይመጣል። ታገቢ ያለሽ በሰላም ትኖር ያለሽ አለቀ። አንተም እንደዛው ሀሳቡን ስንገለብጠው በዙሪያ ያሉትን ሴቶች ወይ አንዷን ምረጥ፣ ወይ ጥርግ አድርግና የጽሞና ጊዜ ይኑርህ። ንስሐ ግባ፣ ራስህን ቀድስ፣ ንጹህን ላንተ ያለችው መልካም ሴት እመቤትህ የተቀደሰችው የምትወዳት የምትወድህ የምታከብራት የምታከብርህ የልጆችህናት የተባረከች እመቤት ትመጣልሃለች። በእርግጠኝነት ደስተኛ ሆነህ ትኖራለህ። ይሄ ነው። ሀሳቡን እንጠቅልለው፣ ከጋብቻ በፊት የሚደረግ ወሲብ ብክነትና አይነ ጥላ ነው። አለቀ። ለዚህ መልስ የምሰጠው ይሄንም ብቻ ነው። አመሰግናለሁ። ሰላም ሁኑልኝ። ይሄ ከጠቀማችሁ በደንብ አሰላስሉት። ራሳችሁንም እዚህ ውስጥ አስገብታችሁ ሞክሩ፣ ልምምድ አድርጉ። ሀሳብ ካለም ሀሳብ ስጡኝ። በዚህ በኩል ብትሰራ እንዲህ ብንወያይ እዚህ ላይ ብታወራበት እዚህ ላይ ንግግር ብናደርግ እዚህ ላይ ብትሉኝም ይህንን ሀሳብ የተሻለ አድርጌ ላመጣ እችላለሁ። እኔ ወደዚህ ነገር ማልገባው የሙሉ ጊዜ ስራ እንዳይሆን ስለምፈራ ነው። እኔ ሌላ ቋሚ ስራ አለኝ የራሴ ስራ ሌት ተቀን የምሰራው በትርፍ ጊዜ ደግሞ እንደዚህ ቁጭ ብዬ እግዚአብሔር በረዳኝ መጠን አንዳንድ ሀሳቦችን ኢትዩብ ላይ ይለቃሉ ወደዚህ ወደ ትዳር ወደ ፍቅር ወደ ወንድና ሴት ጉዳይ ከገባው ሙሉ ጊዜ ስለሚወስደው በጣም ሰፊ ስለሆነ ጥንቃቄም ስለሚጠይቅ የሙሉ ጊዜም ስራ ስለሆነ እንዳልወሰድና የሙሉ ጊዜ ስራ የፍቅርና የትዳር አማካሪ እንዳይሆንና የዚህ መምህር እንዳልሆን በጣም ነው የምጠነቀቀው። ስለዚህ አልፎ አልፎ አንዳንድ ሀሳቦች ሲነሱ እንደዚህ እየመጣው የሚጠቅም ነገር መልስ እሰጥበታለሁ፣ እንወያይበታለን፣ ትምህርት እናገኝበታለን። ለዛ ነው ተደጋጋሚ ማልሰራው። የህይወት ውሃ ነው የሚለው ቻናሉም ቅዱስ የሆነው የእግዚአብሔር ቃል የእግዚአብሔር ሀሳብ በመጽሐፍ ቅዱስ ውስጥ ያሉ ታሪኮች ለህይወታችን እንዲጠቅሙ ተደርገው የሚረባንን የሚያጠነክረንን የሰው ልጅ የሚያፋቅረውን ወደ አንድ የሚያመጣውን ትምህርት ስለሆነ በዚህ ቻናል ላይ የማስተላልፈው ወደ ሰውኛ ብቻ እንዳያተኩር በጣም ስለምፈራ ያው መጠን መጠን እያረኩ ነው። እና የማቀርበው ሀሳብ ካላችሁ ሀሳብ አንሱልኝ። በዚህ ጉዳይ ላይ በሰፊው እንነጋገራለን። እስካሁን የተነጋገርነው ግን ከጠቀማችሁ፣ በቁም ነገር ውሰዱት፣ ተጠቀሙበት፣ ትለወጣላችሁ። አመሰግናለሁ ለነበረን ጊዜ። ሴትና ወንድ አድርጎ ይሰራል እጅግ በጣም እጅግ በጣም በማይበርድና በማይበላሽ ልዩ የመጣጣም ቅመም የሰራን እግዚአብሔር የተመሰገነ ይሆን። በመጨረሻ ግን የፍቅርና የትዳር ትርጉሙ ምንድን ነው? ዲፊኒሽኑ ከተባለ ፍቅር ማለት ፍቅር ማለት ጥልቅ የሆነ የመጣመርና የመዋሃድ መንፈስ ሲሆን፣ ትዳር ማለት ደግሞ የሚታይና የሚጨበጥ የፍቅር ፍሬ ነው። አለቀ። ፍቅር ከፍተኛ የሆነ ረቂቅ የሆነ የማይታይ የመጣመር መንፈስ ነው። ትዳር ደግሞ የሚቆጠር የሚታይ የሚዳሰስ የፍቅር ፍሬ ነው። ትርጉሙ ይሄ ነው። አመሰግናለሁ። በተወደደ አክብሮት ሰላም ብያለሁ። አለማየሁ ነጋሽ ነኝ። ደህና ሁኑልኝ።